ደግሞ አልወለደችም። ሩታ እርጉዝም አይደለችም፣ አልወለደችም። አሻንጉሊት ይዘው መጥተው ህዝብ ላይ እየተጫወቱ ነው። አሻንጉሊትስ ብትሆን በጎቹን ልብስ ልከዋል። ምን የመሰለ ምን የመሰለ ማቅፊያ ልከዋል። ለምንድን ነው በምርጥ ማቀፊያ ያላቀፉት? በቁጥ ትላንትና ራሱ ህፃን ተወልዶ ያለቅሳል። እያጠባሁ ነው ማለት ነው። ቶቷን እኮ አላወጣችም እኮ እዚህ ጋር ዝም ብላ አሻንጉሊቱን እንደዚህ አደረገች እና እያጠባሁ ነው እንዳይታይባት ደግሞ እንደዚህ ለበስ ለበስ ታደርጋለች። ትክክለኛ ልጅ እኮ ቢሆን እንደዚህ ጣቱን እኮ ያውጧት ነበረ። ጥፍሩ ረጅም ነው አለ አብረሽ። እንደት ዛሬ ተወልደው ልጁ ጥፍሩ ረጅም ይሆናል? አንዳንድ ሰዎች ግን እረተው ግፍን ፍሩ እማይባል ነገር አትናገሩ። አብርሽና ሩታ ዩቲዩበር ናቸው እናውቃለን። ብዙ ጊዜ ፕራንክ ሲያደረጉም እንመለከታለን። አሁን ግን ያለው ጉዳይ እውነታ እንደሆነ ከዛ እየተሰማ ነው። ነገር ግን በቪዲዮ መግቢያ ላይ እንዳሰማኋችሁ እጅግ ከባድ ነገርን ሲናገሩ የነበሩ ግለሰቦች ነበሩ። ይኸውም ሩታ አልወለደችም ሁሉም ውሸት ነው እያሉ ሩታን እየተናገሩ ሩታን ከፍ ዝቅ እያደረጉ ብዙ ጉዳዮችን ተናግረዋል ተናግረዋል እነዚህ ግለሰቦች። ከዛ ምናውቀው ሰውም አለ መረጃም አሰምቶናል። ሁሉ ነገር የተሰማው በየቪዲዮም የተመለከት ነው፣ በዩቲዩብም የተለቀቀው ውሸት ነው፣ እኛ እናውቃለን ሩታ አልወለደችም ሁሉም ድራማ ነው እያሉ ሲናገሩ፣ በማስረጃም ሲያስረዱ ቆይተዋል። እጅግ ብዙዎችን አስደንግጧል ይህ ንግግር። እኛ በዝርዝር እያንዳንዱን ስለተባሉት ጉዳዮች እንዲሁም ከቡታጅራ ሁሉ መረጃው አለ ተብሎ እንዲወራ ስለተደረገ ወሳኝ ነጥብ ዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ይሄ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ በአክብሮ ትጠይቃለሁ። ቪዲዮን ላይክ በማድረግ ጀምሩት። ቀጥታ ይዤ ወደመጣሁት እጅግ ብዙዎችን ስላሳሰበው ጉዳይ ዝርዝር መረጃ አሰማችኋለሁ። እንግዲህ አብርሽና ሩታ በዩቲዩብ የምንከታተላቸው ብዙዎቻችን የምናደንቃቸው እንግዲህ የልጅ እናትና አባት ሆነዋል። በልጅም ተባርከዋል። ብዙዎችም ተደስተዋል። ነገር ግን ከዚህ ጉዳይ ጀርባ እዛ አካባቢ ያለን ሰዎች ነን የሚሉ እንዲሁም ይህን ጉዳይም ሲከታተሉ የነበሩ ሰዎች፣ ሁሉ ነገር ድራማ ነው፣ ህዝቡ ተሸውዷል፣ ሩታ አብርሽ ተመካክረው ነው ሩታ እርጉዝ አልነበረችም፣ ይሄ አረብ ሀገር የሚገኙ አድናቂዎቻቸውን ገንዘብ ማስላኪያ ስጦታ ማስላኪያም ስበብ ነው እያሉ ብዙ ነገር ነው በድፍረት ሲናገሩ የነበረው። እዚ ጋር አንድ ነጥብ በመልስ ምት እየሰጧችሁ ልሂድ። እነዚህ ግለሰቦች ይህን ጉዳይ ይናገሩ እንጂ ሩታ ከጥቂት ወራ ከጥቂት ጊዜያት በፊት ልትወልድ መቃረቧ ሲዳረስ በፊት እንግዲህ የሆነ ፎቶ እንደውም በብዙ ሰዎች ዘንድ ያሰደባትን ብዙ ወቀሳ ያመጣባትን ለቃ ነበረ። እንግዲህ ያው ሩታ ባዶዋን ሆና ምንም ልብስ ሳትለብስ ከላይ እንግዲህ የእርግዝና ፎቶዋን የሚያሳይ ፎቶ ለቃ ነበር። ታዲያ እሱ ፎቶ ብዙ ወቀሳ ደርሰዋባት ነበረ። ይሄ ነገር ከባህላችን ውጭ ነው። ለምን እንዲህ መነሳቱ አስፈለገ? ልብስ ለብሰሽ ማስታወሻነቱን ከፈለግሽ፣ የእርግዝና ጊዜሽን ማስታወስ ከፈለግሽ እኮ በልብስ መነሳት ትችያለች፣ ሲሏት እሷ ግን የሰጠችው መልስ አብርሽም የሰጠው መልስ ብዙ ወቀሳ ደረሰብን ነው። አንዳንዶች ይህ ጉዳይ ድራማ የሚመስላቸው አሉ። ልብስ እየጠቀጠቅን የምንመጣ የሚመስላቸው ሰዎች አሉ። ስለዚህ ሁሉም እርግዝና እውነት እንደሆነ ለማሳየት ነው ያንን ፎቶ የለቀቅን ነው ስትል ነበር። ታዲያ እንግዲህ ተመልከቱ ያ ፎቶ ተለቆ ከሰሞኑ እናት አባት ሁሉ ቤተሰብ ተደስቶ መልዕክት እያስተላለፈ ባለበት ሰዓት የሩታን መውለድ ብዙዎች ተመስገን እንኳን ፈጣሪ ረዳሽ እያሉ ባሉበት ሰዓት እንግዲህ እነዚህ ግለሰቦች በመምጣት ጉዳዩ ውሸት እንደሆነ ነው ያስረዱት። ከዛም አክለው የታቀፈችው ልጅ አይደለም የታለ የልጅ ድምፅ እንኳን የለም አሻንጉሊት ነው የታቀፈችው እያሉ ሲናገሩ ነበር እንግዲህ እነዚህ ሰዎች ለምን እንደዚህ እንዳሉ በፍጹም ሊገባኝ አልቻለም በቪዲዮም ደጋግሜ ለማየት ሞክሬ ነበር ምንም አሻንጉሊት የሚታይ ነገርም የለም እንግዲህ እነዚህ ግለሰቦች የእውነት ሩታ ወልዳ ቢሆን ልጅ እግሩም ጫፉ እንኳን ይታይ ነበር ነው ሲሉ የነበረው እንደው እነዚህ ልጆች አብርሽና ሩታ እንደተባሉት እነዚህ ልጆች እንደወቀሷቸው የእውነት እንደው ውሸትን አስበው ቢሆን ኖሮ እንደው ልጅ ይዘው መምጣት ይከብዳል ይወዳል ብዬ አላስብም። የሆነ የአራስ ልጅ ከሰው ተቀብለውም እግሩን ብቻ ማሳየት ይችላሉ ብዬ አስባለሁ። ነገር ግን እንግዲህ እነሱ የዓላማቸውም ስላልነበረ እንግዲህ የሩታ ስትታቀፍ ልጁም በሆነ አልጋ ላይም እንደዛው ከጎኖ አርጋው ተኝቶም እንግዲህ የተለያዩ ቪዲዮዎች ልጁ ሳይታይ ያው የተጠቀለለ ነገር ስንመለከት ነበር። በዚህን ያህል ደረጃ ማንም አልተጠራጠረም። እንግዲህ ሌላ ደግሞ ነጥብ ያነሱት አብርሽ ሁሉ ይሄ የእጁ ጥፍር ሁሉ አድጓል ሲል ነበረ። እንዴት ነው የአራስ ልጅ ጥፍር የሚያድገው? ይሄ ነገር ሁሉ ውሸት ነው። የታል የምታጠበውስ ስታጠባም አልተመለከ ናት ሁሉም ድራማ ነው ሁሉም ውሸት ነው እኛ በቅርብ እናቃለን ሩታ ጭራሽ አልወለደችም እያሉ ነው ከዛም አያይዘው የተላኩ ልብሶች እንዳሉ በመግለጽ ከአረብ ሀገር እነዛ ልብሶች ሁሉ የታ ልጁ የለበሰው ምንም አለበሰም እያሉ ብዙ ብዙ ወቀሳና ትችቶች እና ያደረሷቸው እንግዲህ በዚህ ጊዜ ዋነኛ ነጥብ አንድ ነገር ተሰምሮ ሊታለፍ የሚገባ ነገር አለ ብዙ አርቲስቶች ብዙ ሰዎች አሁን ላይ ልጆቻቸውን ሚዲያ ማሳየት አይፈልጉም ያው በቃ ብዙ ነገር ደበቅ ሲል ነው ጥሩ የሚለውን አይነት አስተሳሰብ እያያዙ ይመስለኛል ታዲያ እንግዲህ አብርሽና ሩታስ እንዴት ብለው ነው ትናንት የተወለደ ገና ራስ ልጅ ሰው እንዲያምናቸው ብለው ቪዲዮ እየቀረጹ ያ ራስ ልጅ ሊለቁ የሚችሉት ዩቲብ ላይ? እኔ ይህንን ያደርጋሉ ብዬ አልጠብቅም። ምክንያቱም እንደዚህ አይነት ነገሮች ገና ገና ናቸው። ያው ሂደቱን ትንሽ መቆየት አለበት ብዬ ነው የማስበው። ከዛ ባለፈ ደግሞ እንግዲህ እንደው ህዝብ እንሸውድ እንኳን ቢሉ ከሰው የአራስ ልጅ አምጥተው እግር ማሳየት ይችሉ ነበር። እንግዲህ እነዚህ ሰዎች በእርግጠኝነት በመሆን ጭምር ነው። ሩታንም ብዙ ብዙ ብዙ ነገር እየተናገሯት የሚገኘው አሁንም ቢሆን ከአረብ ሀገር የሚልኩ ሰዎች ይቆጠቡ፣ ሁሉም ድራማ ነው እያሉ ነው ሲናገሩ የነበረው ማለት ነው። እንዲውነት፣ እኔ እዚህ ላይ አስምሬ ማለፍ እፈልጋለሁ። እናቃለን አብርሽና ሩታ ዩቲዩበር ናቸው፣ ብዙ ቪዲዮም ይሰሩልናል። ይሁን እንጂ የእርግዝና ጉዳይዋ ግን ከሰሞኑ እየተከታተልነው ለወራትም እየተጠበቀች የመጣችበት ጉዳይ ነው። እነዚህ ልጆች የእውነት የልጅ እናትና አባት ባይሆኑ በዚህ ወቅት ቡታጅራ አይሄዱም ነበረ። ብዙ ጊዜያቸውን ብዙ ስራም የዩቲዩብ ስራቸውንም በሰፊው የሚሰሩት አዲስ አበባ እንደሆነ እናውቃለን። ነገር ግን እንግዲህ ሩታ ልትወልድ መቃረቧን ምክንያት በማድረግ እናቷ ጋርም ትታረስ ስለተፈለገ ነው። እንግዲህ ከሚኖሩበት ከአዲስ አበባ ተነስተው ቡታጅራ የገቡት አብርሽም ተነስቶ ቡታጅራ የገባው ሁሉም ጓደኞቻቸው ተነስተው እዛ የገቡት። ይሄ ነገር የውሸት የድራማ ቢሆን በእርግጠኝነት ሩታ እዛ ትሄዳለች እንደ ቀልድ ወይ አብርሽ አንዱን ቀን ይሄዳል ከዛም በኋላ ሩታ ወለደች ተብሎ ይመጣ ነበር። ነገር ግን እስቲ ልብ ብላችሁ ተመልከቱ። ሩታ ከመውለዷ ጥቂት ጊዜያቶች ሁሉ ሲቀራት ወደ እናቷ ቤት አምርታለች። ከእናቷ ጋር ጊዜ አሳልፋለች። ከእህቷ ጋር ጊዜ አሳልፋለች። ታዲያ በዛ በቤቷም የእርግዝና ጊዜያቶችንም ስታ ማሳየን ነበር ማለት ነው። የውሸት እንደተፈለገው እንደተባለውም ደግሞ ድራማ ሊሆን ቢፈለግ ኖሮ እንግዲህ እነዛን ወራት ሁሉ ልትወልድ መቃረቢያን ጊዜ ሁሉ እናቷ ቤት ሄዳ ያ ሁሉ ቪዲዮ አይቀረጽም ነበር። ስለዚህ ሂደቱ ትክክለኛ ይመስላል። ጠቅለል ባለ መልኩ እኛም ለማረጋገጥ በሞከር ነው መልኩ እንግዲህ እናቷ ጋር ሄዳለች። የተለያዩ ጊዜያቶችንም እዛው እናቷ ቤት ስታሳልፍ ነው የተመለከት ነው። ልትወልድ መቃረቧ ደግሞ ሲሆን ሆስፒታል አምርታለች። ታዲያ በዛም እንግዲህ ወንድ ልጅ በሰላም እንደተገላገለች ነው የተሰማው። ስለዚህ አሁንም እንግዲህ እነዚህ ልጆች የራሳችን እውነት አለን ያረጋገጥንበት ነገር አለ ብሎ ይሆናል የሚናገሩት። የሰው ሀሳብ ላይ እንዲህ ነው እንዲመኑ ተብሎ ግድ መጫን ባይቻልም ስድቡ ግን ለጊዜው ቢቀር ጥሩ ነው ብዬ አስባለሁ። አንዳንድ ጉዳዮች እንደውም በዚህ ቪዲዮ የሚያላጠቃለልኩላችሁ አለ። በጣም በሚገርም በጣም በትንሽ በወረዱ ቃላቶች ሁሉ ነው ሩታንም ሲናገሩ ሲሰድቡ የነበረው። ይቺ ልጅ እንግዲህ እኛ እስከምናውቀው እስከተነገረን ድረስ የልጅናት ሆናለች። ምንም ቢሆን እንግዲህ ልጅ ታቅፋ ያለች ልጅ ነች። ስለዚህ ቀድሞም ይህንን ተናግረዋል ህዝቡ ስለማያምነን ይሄንን አሳይቻለሁ፣ ፎቶ የእርግዝና ፎቶን ራቁት የተነሳውትም ለዚህ ነው ሁሉ እያለች ስትናገር ነበር። ታዲያ ከወለደች በኋላ ሁሉ እነዚህ አይነት ወቀሳዎች ሲመጡባት ምን አይነት ስሜት ይሰማታል ተብሎ ለማሰብ ትንሽ ያስፈልጋል ብዬ አስባለሁ ማለት ነው። እንግዲህ ጠቅለል ባለመልኩ ከሰሞኑ ወዲያውዲ ሲሉ ከቆዩት በተለይ ደግሞ ሩታን አብርሽን እንደ አዲስ እየተናገሩ እኛም በቅርብ እናውቃቸዋለን ልጅም የለም እያሉ ስለሚናገሩ ሰዎች የእነሱ መልስ ምት የሚሆን እኛም ካጠራናቸው ካገኛ ያገኘናቸው መረጃዎች በመነሳት ያዘጋጀንላችሁ ቪዲዮ ነው ማለት ነው። እንግዲህ እነዚህ እህቶቻችን እንዳሉት ሩታ ለመውለዷ ግድ ልጅ ማሳየት ካስፈለገ የራስ ልጅ ለማሳየት ከተፈለገ ከሆነ ሰው መውሰድ ይችላሉ። ይህን ያቅታል ብዬ አላስብም። እነሱ ግን ይሄ ስላልመጣላቸው በየሚዲያውም እንግዲህ ገና ራስ ልጅ ላለማውጣት ይመስለኛል የታቀፈችበትን ሁኔታ ብቻ ያሳየችው ለዚህ ነው ብዬ ነውም እንግዲህ የተረዳሁት። እኔም በአጠቃላዩ የምረዳው ሩታ ልጅ እንዳላት ልጅ በሰላም እንደተገላገለች ነው ማለት ነው። እንግዲህ በሌሎች ጉዳዮች እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣኑ መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።